ዛሬ አዲስ ነገር ይኖራሉ ወይ? ተስፋ አደርጋለሁ ጥሩ ነገር። ኢሳም፣ እርግጥ ጥሩ ሊ ነው። ብዙ ነገር አብራችሁም ሰርታችሁ ነበር። በሰዓቱ አግብተሽ ትዳር ይዘሽ አበባ እንደሞ ማየት አለ ልጅ ልጅ ትዳር መያዝ አለብሽ። ሃይ ሰላም ዓለይኩም ያ ጀማ እንዴት ናችሁ? እንኳን ወደ ኤክራም ትዩብ በሰላም መጣችሁ። በመጀመሪያ በመጀመሪያ ሁላችሁንም ከልቤ ወላሂ በጣም በቃ ልገልጸው ከምችለው በላይ እየተቀበላችሁ አቀባበል በጣም ይንጨራሽ በጣም ደስ ያለኝ በአንድ ቪዲዮ እና በጣም ነው የደረበኝ እና በጣም በጣም ነው ማመሰግናው። ሁላችሁንም ሰብስክራይብ ያደረጋችሁልኝ ሁሉ አመሰግናለሁ። ቪዲዮውን የሚያያችሁልኝ ቲክታክ ላይ ምናም ሼር ያረጋችሁ ፔጅ ምናም ስክሪፕት ያረጋችሁ አብራችሁ ሰብስክራይብ አድርጓ ስትሉ የነበረው የነበራችሁ ሰዎች በሙሉ ሁላችሁንም ወላሂ ከልቤ ነው ማመሰግናው። በጣም ነው ደስ ያለኝ። በጥ ነው እኔ እንጃ እንደዚህ አልጠበኩም ከእናንተ ብቻ ከሚገባኝ በላይ እኔ ምንም አድርጌላችሁ አለኝ ዝም ብላችሁ በቃ እኔ እንጃ ካላ ነው ብቻ ወደ የእናንተ ውዴታ የተሰጠኝ እና በጣም ነው የማመሰግነው ሁላችሁንም። አላህ አክብርልኝ። በጣም በጣም ቴንኪው ወላሂ በጣም ነው የማመሰግነው። ከምንም በላይ ደግሞ ቲክታክ ላይ ምናምን ሼር ስታደረጉልኝ የነበራችሁ ሰዎች ፔጁ እና ላይ ስክሪፕት እያረጋችሁ ሰብስክራይብ አድርጓት ምናምን ስትል የነበረው ሰዎች፣ እኔ እንጃ እኔ ለእናንተ ምንም ቃል የለኝም። አላህ አክብራችሁ። በጣም ነው የማመሰግነው። ቴንኪ ሶማች በጣም ወለ እና ሀያ አምስት ሺ ሰብስክራይብ ገብተናል በአንድ ቪዲዮ ማለት ነው። አንድ ቪዲዮ ፖስት ያደርኩት ሀያ አምስት ሺ ገብቷል። እና በቃ በጣም ደስ ያለኝ በላ እንደዚህም አልጠበቅኩም። እ አስር ሺ ራሱ ይገባል ፊ አልጠበቅኩም ነበረ። ብቻ ግን ሁሌም አለህ ግንት ከምጠብቀው በላይ ነው የሚያደርግልኝ ነገር እና አልሐምዱሊላ በጣም የማመሰግነው ሰብስክራይብ ማድረጋው ለማይረሳ የቀራችሁት ያው መቼም ብዙ ብዙ ናችሁና አንትን የምትሉት የምትወዱኝ ምናምን ሰብስክራይብ አድርጎ ብላችሁም የደውል ምልክቱን ተጫኑ። ቪዲዮ ፖስት ስለማድረግ ከዚህ በኋላ የደውል ምልክቱን ተጫኑ ተጫኑና፣ ሁሌ ስፖስ ቶሎ እንዲደርሳችሁ ማለት ነው። እንደዚ አድርጎ ሪካርድ ድግ እያደረጋችሁ ፖስት የምታደርጉ ሰዎች ደግሞ የኔን አካውንት ያው ስክሪፕት አድርጋችሁ አንድ ላይ መፖስቱን አትርሱ አደራ። እና በጣም የማመሰግነው ዛሬ በምንድን ነው የመጣሁት? አንድ ሰው ይዤላችሁ ልመጣ ነው እና እስኪ ያለውን ነገር ሪያሊቲውን እውነታውን ከኔ አፍ እንደዚህ ተባለ እንደዚህ ተባለ ከሚባል እናንተ ራሳችሁ ብትሰምኑት ዳይሬክት ራሱን እያወራሁኝ እያወራሁት ምናምን ያው በእርግጥ እኔ እሱን እንትን ዩቲዩብ ላይም ሆነ ቲክቶክ ላይ ምናምን ማምጣት አልፈለግም ለፕራይቬሲ ስል ደስ አይለኝ። ማለት ለእነሱ ፕራይቬሲ ስል ማለት ነው። እኔ እኔ ነኝ ያው አሁን የሶሻል ሚዲያ ላይ እንዲወጥቻለሁ እነሱን ግን እንደዚህ አይነት ነገር ውስጥ ማካተት አልፈልግም። ግን አንዳንዶቻችሁ ምናምን ያለማመን ነገርም ስላለ እና በቃ እስኪ እኔ እንዴ ተባለ ከሚላችሁ ዳይሬክት ብሰሙት ይሻላል ብዬ ነው እና ዛሬ ላመጣ ያሰብኩት ሰው ያው አባቴ ነው እና ከሱ ጋር እያወራን ሪከርድ አደርጋለሁ እና በቻልኩት መጠን የሱን ፊት አላስገባውም፣ ወይ ደግሞ የሱ ፊት ካገባብኝ በሆነ ነገር ለመሸፈን ምናም ሞክራለሁ። እንዳልኳቸው ያው መደበቅ ሳይሆን፣ ያው እሱ ማገለጥ እንዲ ማውጣት ላይቭ ላይ ቪዲዮ ላይ ምናም አልፈልግም እና ባለፈው ከዚህ በፊት ያወራሁት ከፋዘር ጋር ያወራነውን ምናምን እኔ ነግ ነግረው ስነግረው ላይ ሳምን ምናምን አይታችኋል። ግን አሳማኝ አይደለም ማለት እኔ በቃ እንዲሆን የሚፈልጉት ነገር ላይ በቃ በደንብ መታገል አለባችሁ እና በቃ እኔ በጣም ለማሳመን እየሞከርኩ ነው እሱን እና ብዙ ከዚህ በፊትም ያልነገርኩትን ብዙ ጥሩ ጥሩ ነገሮችን ምናምን። አሁን አይነው ባለፈው እንደዚ አይነት አስተሳሰብ ያመጣው እሱ በደንብ በቅርበት ስለማያውቀው ነው ይሳምን እና ብዙም ከመስራት ከምናምን እንትን ያለ ብቻ ብዙም እንደ ቁም ነገር ምናምን፣ አያስበውም እና ያው ከዚህ በፊትም ያው የሳማ አንዳንድ የጣላቸውን ነጥቦች አሉ ቲቪ ላይ ምናምን ቀርቡ ምናምን እና እሱን እሱን ነገር ወላጅ ያው አምረሮ ነው የያዘው እና ለዛም ለዛም ነው ግን ብቻ አስረድቼዋለሁ፣ በቻልኩት መጠን ፍላጎቴ ምናምን ነግሬዋለሁ፣ እና አስብበትና ትነግረኛለህ ሌላም ብዬዋለሁ እና ዛሬ ደውዬለት መጣለሁ እናወራለን በዚህ ጉዳይ ብዬዋለሁ እና እስኪ ለምን ሂጄ አውርቼው ይሆን እንደዚህ ያለ ከማለት ራሱን ሪከርድ እያረኩ ላሰማችሁ ብዬ ነው። እና እኔ እንጃ እንግዲህ ጥሩ ነገር ይሆናል ብዬ ተስፋ አረጋለሁ። ምክንያቱም በቃ አባቴ እንግዲህ እኔ ጥሩ ነው ብዬ ወደድኩትን ነገር ይወድልኛል ሁሌም ሁሌም ከጎኔ ነው። ሁሌም ሰፖርተር ነው። ሁሌም ደጋፊ እሱ ነው እና ለዛ ነው በቃ እሺ ያለኝንም የምቀጥልበት፣ እምቢ ያለኝን የምተወው ለዛ ነው እና ኢንሻላህ ጥሩ ጥሩ ነገር እየተመኛችሁ ጠብቁኝ። እና አሁን ወደ ቤት ልሄድ ነው፣ ሰፈር እና ቤት ሄጄ ከዛ እዛ ያለውን ነገር አስተካክዬ ደግሞ አብረን የምናይ ይሆናል። እስከዛ ግን ሰብስክራይብ ማድረግ አይረሳ፣ ቪዲዮ ሪከርድም ምታልቅ ሰዎች እንዳልኳችሁ የአይንም ፔጅ አንድ ላይ የያዛችው ፖስት አድርጉት። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ በዱዓ በዱዓ እንግዲህ እንትን በሉኝ እና ዛሬ አባያን የለበስኩት በዱዓ ግዙኝ። ሰፈር እንሂድና ደግሞ ያለውን ነገር አሳያችኋለሁ እና ቤት ውስጥ ለማውራት ምናምን ስለማይመች ብዙ ሰው ስለሚኖር ያው መኪና ውስጥ ነው ማውራው እና ጠርችኋለሁኝ እና እስኪ እስከዛ ጥሩ ነገር ተመኙልኝ። አይሽ እኔ በቃ ኢሳምን ቢያምንበት እና ኢሳምን ቢቀበለው ምናምን ደስ ይለኛል። ምክንያቱም እኔ ለኢሳም ጥሩ ነገር ሳይኖረኝ ቀርቶ ምናምን አይደለም፣ ያው የኢሳምን ሰዓት አለመገጣጠም። እኔም ከዚህ በፊትም ብዙ ቁም ነገሮችን ከሱ ጋር ይሆናል ብዬ አስብ ነበረ። የሆነ ሰት ላይ ተስፋ ቆረጥኩኝ እና እንደዚህ አይነት ነገር ውስጥ ገባሁኝ። እንዳላሰብኩት ነው እየሆነብኝ ያለው ግን ያው እኔ ብቻዬን መወሰን አልችልም። ወንድ ቢሆን ታቆታላችሁ ማለት ነው። ወንድ ልጅ ቢሆን ቤተሰብም ፈቀደ አልፈቀደ ምናምን እንትን ይባላል። ግን ሴት ስትሆኑ ወላጅ መፍቀድ ግዴታ ነው እና እነሱን ሳላሳምን ደግሞ በቃ ይሁን ምናምን ብሎ እንት ማለት ከበደኝና ለዛ ነው አራም እንደሆነ ቢበ ማለት ነው። በቻልኩት መጠን እሷን ለማሳመን ይሞክሩት። በርግጥ አዲስም ነገር ስለሆነበት ሊሆን ይችላል ባዘር እየገገመ ያለው ግን ይሻላ ዛሬ ጥሩ ነገር ይኖራል ብዬ ተስፋ አደርጋለሁ ብቻ እስከዛው ሰብስክራይብ ላይክ ሼር በማድረግ ጠብቁ እና ዶ አርጉልኝ ነገሮች እንዲስተካከሉ ነገሮች እንዲገዱልኝ ናም ዶ አርጉልኝ እንቃንግት ንጠብቀው ና ከዛ እንደሚሆን እንረጋለን ሚለው እንሰማለን አብረ አቦት እንደ ነሽ ክራም ሰላም ነሽ ወይ አለን አልሐምዱሊላህ ታየው ነበር እንዴ

ያረገችን ዱ አልኩልኝ አጠቂቴም ዱ እያረገች ነው። እንዴት የምላችሁ ያለውን ነገር እንግዲህ ነው በዱአ ነው። በገንዘብ ብቻ ሳይሆን በዱአ ነው። ገንዘብ ብቻ አይሰራም። ገንዘብ ብቻ የምንወድ ከሆነ አይሆንም። እያረጃልኮ ነው ነው። እንጃ አይቀርም ነገሩን፣ እኛም እያረጀ እድሜያችን እኮ ብዙ አመት ሆነ፣ ነው እድሜያችን ሄዷል። ዘጠና አልገባህም? ዘጠና ኧረ አልገባህም። ዘጠናማ ከገባሁ በቃ ምን ሆነ፣ ታልጋ ላይ መውረድ አልችልም ማለት ነው። ዘጠና እድሜ ትጨምራለህ እኮ ብዬህ ነው። አልጨምርም፣ ሰጠኝ ነው እንጂ የእኛም ስትጠየቅ ነው ቢጨምረው አይሆንም ያልተሰጠነን እድሜ እንደዚህ ናቸው ተላለ የእድሜ ጥሩ እድሜ ላይ ነው ያለሁት። መጨመርም አይቻልም፣ መቀነስም አይቻልም። ሐራም ነው ምላጌ ነው አረ የተሰጠነ እድሜ ማል አልሐምዱሊላህ። እኔ ያልኖርኩ ማለት ነው መካድ እኮ ነው እድሜ መቀነስ። አዎ ጥሩ አይደለም። ያለኝን እድሜን ይሄን ያህል እድሜ ከወንድምም ከእናትም እድሜን ስለነገሩኝ እድሜን ማስታወሻ ላይ ስለተያዘ

ስተይኝ አሁን እንዲያው ይህች እመም እንትን አለችኝ እንጂ እንዲያው ከማንኛውም ጋር አሁን ከማንኛውም ወጣት ጋር ወላሂ ውዬ እገባለሁ። እፈለኩበት በሩጫ ብትዩ በስራ ብትዩ፣ በማንኛውም ነገር ይከመኝ፣ ታከተኝን አላገመኝ። ወስማ ጠንካራ ነው። አይ ተይ፣ ወደፊት እንጠቀም። ወደ ኋላ ነው ወደፊት ወደፊት። ወደ ኋላ ይሻላል፣ ወደ ኋላ። ዛፋ ያትች ዛፍ አለች። ትንሽ ትንሽ ትንሽ ወደፊት ትንሽ እና ደህና ነኝ ምን አዲስ ነገር አለ ባለፈው ያው ኢሳምን አግኝተኸው ነበረ ከዛም በኋላ ያው ርቼ ነበረ ምንም እንትን አላለንም ከዛ በኋላ ምን አዲስ ነገር አለ የተቀየረ ያው ስለ ኢሳም ነገር ያለው ከዚህ በፊትም ጥሩ ልጅ እንደሆነ ያው ይሄንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን ከዜሮ ተነስተንም እዚህ እንደደረስም ምናምን ነገር ግን ብዙ ቅርበትም ስለሌለህ ነው አጋለው እንተናልከው ብዙ ነገር ነገር ያላሰብኩ ቀልድም ስለሚያበዛ ምናምንም ነው ግን እዚህ በፊትም ለኢሳምም ነገር ያለው በእርግጥ ባለፈው እና ነገር አይደለም፣ እሱ ምናምን ብያለሁ። እና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል፣ ምንድነው? ሀሳብ ይቀይራል ወይስ እንደዛው ሀሳቡ? እንዴት መሰለሽ ኢክራም፣ ኢሳም እርግጥ ጥሩ ልጅ ነው፣ ግን ቀልደኛ ነው። ቀልድ ያበዛል። ስራ እንኳ ጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድነው አሁን ትዳር ከሆነ ትዳር ነው። ይሄኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ለእኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የለም። ትዳርሽን እንቺ ይሄ ልጅ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ ጥሩ ነው ብዬ ነው እኔ የምገምተው። እሱ መልከናኮ ግን ያው ከረፈደ ሆነ የሰመንጠት እና እሱ እንደዚህ አይነት ነገር ማሰቡ ምናምን እንትን በያለው። በርግጥ ግን ያው እንዴት መሰለሽ እስካሁን ድረስ ይሄ ልጅ ትዳር ይሆናል ብለን ብለሽ ጠብቀሽውም ነበር፣ ብዙ ነገር አብራችሁም ሰርታችሁ ነበር። ስለዚህ ወደ ትዳሩ ስላልገፋበት አሁን የኛው ልጅ ወደ ትዳር ዓለም ስላጠበቀ ትዳር ስለፈለገ፣ እኔም ደግሞ አግብተሽ ትዳር ይዘሽ ያንቺን ደስታና ዓለም ማየት አለብኝ እና ይህ ልጅ ጥሩ ነው እና እንዴት ነው ከአሁን ቀደምም ው ጠይቀሹውም ነበር ጠይቀንም ነበር አስር አመት በኋላ ነው። እዛን ወዲህ ምንም ነገር እንደማይሆን ነግሮናል ይባላል። ስለዚህ ምንድነው እንግዲህ ሁልጊዜ ያንችንም ደግሞ ደሞ ሰዓትና እድሜ ማቃጠል ተገቢ አይደለም። በሰዓቱ አግብተሽ ትዳር ይዘሽ አበባ ደግሞ ማየት አለ። እሺ ልጅ ወደ ተርና አለብሽ። እኔ ይሄኛው ልጅ ወድጄ አለሁኝ። ደስ ብሎኛል። መሰለሽ አሁን እኔ እናንተን ሳሳድግ ከፍ ዝቅ ብዬ ለፍቼ ማስኜ የሚያሳድጋችሁ የድሃ ቤተሰብ ልጅ ነሽ። ድሃ ማለት ሰርቶ የማይበላ ነው። ግን ሁላችንም ሰርተን ባለቤቴም እኔም ሰርተን አሳድገናችኋል፣ አስተምረናችኋል፣ እዚህ አድርሰናችኋል። ስለዚህ ይህ ነገር ገንዘብ ጉዳይ አይደለም። ገንዘብ ከተሰራ ይገኛል። የማይገኝበት ምክንያት የለውም። ትሰራላችሁ፣ ታገኛላችሁ። በቃ ዋናው ነገር ምንድነው? ፍቅር ነው ትዳር ነው። ስለዚህ ወደ ትዳር ዓለም ማርታችሁ ትዳራችሁ ብትይዙ እኔም ደስተኛ ሆናለሁ። ልጁም ደግሞ ባለቁም ነገረኛ ነው፣ ቁም ነገረኛ ልጅ ነው።

ኢሳም ይህም ያህል ጊዜ ቆይቶ የቆየ ቆይቷል። እስካሁን ድረስ የት ነበረ? በዛሬ በነገ እያለ እንዲቀልድ ስለሚያበዛ ጊዜን አቃጥሏል። እስካሁን ሆኖ ቢሆን ኑሮ የአንድ ልሽ እንደ ልሽ ይላል። ስለዚህ ስለማይሆንሽ ስለማይሆንሽ ሁኔታውን ስላየሁት ልሽት ያለውን ነገር ከዚህ ካልሽ ጋር ትዳርሽን እንድትቀጥ ነው የምንፈልገው። አሁን እኮ አባቴ እኔ እኮ ይከብደኛለሁ። ምን መሰለ አሁን ብዙ ሰውም አልረዳ ያለው ማለት ነው። አሁን አብረን መስራታችንን ሰውም የሚያዩ ማለት ነው። አብረን እንደ መስራታችንን አብረን ማደጋችንን እና አሁን እሱ በቃ ይሄ ያለችው ካለችው ያለችውን እንትን ብሎ አይደለ እቺ መኪና ገዝቶ የሰጠኝ ምናምን እና በቃ ሲል በቃ ከዚህ በላይ በቃ እኔ አሁን ያኛው ያስብልኛል፣ ያኛው ቁም ነገር ያስባል ምናምን ነገር ስል ትዳር ምናምን የምፈልገው ያኛው ነው የሚያስብልኝ ምናምን ያኛው ነው ስላቸው ብዙ ሰዎች፣ ያው ኢሳሙም እኮ ቁም ነገር ነገር ባያስብ እንደዚህ መኪና ምናምን አምጥቶ አይሰጥሽም ነበር ቅድሚያ ሰጥቶ ላንቺ ከምንም ከምን ላንቺ ንቅር ነው የሰጠሽ እና ያስብልሻል፣ ይወድሻል። አሁን ደግሞ እንደምወድሽ ተጋጽልሻል ነው ሰው የሚለኝ ማለት ነው። እኔ ደግሞ በቃ ኦሬዲ እስከዛሬ እንግዲህ ሳምንት ካወኩት ሶስት ዓመት አራት ዓመት ላይ ነው ያለው አይደለ ይሄን ያህል ጊዜ ምናምን ባይ ባይ ባይ ምንም ነገር ተስፋ አጣሁበት። ከዛ በቃ ተስፋ ሳጣ እኔ ምንም አማራጭ የለኝም፣ አጠገብ የነበረ ሰው ያኛው ልጅ ነበረ። እሱ ደግሞ ቁብ ነገር ስለሚያስብ ትዳርም ስለሚያስብ እና ቤተሰቤንም ስለሚወድልኝ እናንተን ያው አንተንም በቃ ምናምን ስለሚደግፈ ምናምን ነገር በቃ ቁም ነገረኛ ልጅ ነው ብዬ እኔ ወደዛኛው አይደለሁ። እና ይሄን ሁሉ እርምጃ እዚህ ድረስ ከደረስኩ በኋላ ኢሳም መጀመሪያ ቅድሚያ ልስጥ ያልኩትን ስራ ለምናምን ነበረ። እና በቃ ይሄው በእግርሽም ስትሄጂ ስትንከራተች ሳይሽ ምናምን ምን ነው ይሄ መኪናም ከእኔ ቅርብ የገዛሁልሽም ምንም እንትን ያልኩትም እና ያለውን ነገር አስተካክዬ ከዛ በኋላ ወደ ቁም ነገር ልገባ ነበር የነበረው ምናምን ነው የሚለው ይሰማል። እና አሁን ላይ እዚህ ሰርተን ምን ልወጥ እየቻለን እዚህ አብረን መሆን እየቻለን ለምን ትሄጃለሽ? እኔን እንትን ተሽኝ እና እኔ አሁን በቃ እየከበደኝ ያለው የዚህ በቃ እያደረገልኝ ይሄ መኪናም ይሄ ምናምንም ነው። ገባህ? ማረጉ እንዳለ ሁኖ ማረጉ ጥሩ ነው፣ አርጓል። አብራችሁ ሰርታችኋል፣ አብራችሁ እዚህ ደርሳችኋል። አብሮ መስራቱ ብቻ አይደለም እኮ አብሮ መስራቱ ብቻ ሳይሆን አብሮ መስራት ከሆነ አብሮ ወደ ትዳር አለ መሰየም ነበር። ትዳር ከሌለ በሰሪው ምን ዋጋ አለው? ትዳር ተይዞ ነው ገንዘብ የሚሰበሰበው ገንዘብ የሚያዘው ያንቺን ሰዓትና ያንችን ጊዜ የሚያቃጥል ከሆነ ምን ያደርጋል? ምንም አይሰራም? ስለዚህ ያለውን ነገር አሁን የሱ ነገር እስካሁን ድረስ ሰርታችኋል አልሐምዱሊላሂ አሁን ያለው ነገር ምንድነው አቋምሽን አስተካክለሽ ወደዚህ ወዳልሽ ለእኛም ብዙ ነገር ብዙ ውለታ ውሎልናል ተዛሪሽን ከሱ ጋር ያው ቪዛውም ስለመጣ እሱን አስተካክለሽ ትዳርሽን ወደሱ ጋር ባንድ ሆናችሁ ትዳራችሁን መምራት አለባችሁ። ደክማችኋል፣ አብራችሁ ለፍታችኋል። ቀን እየቆጠረ ነው የሚሄደው፣ አንድ ሁለት ሶስት እያለ ነው የሚሄደው። እና ምንድነው ወደ ትዳር አለሙ አልገፋበት ካለ ይህኛው ላይ ትዳርሽን ያዥና እሱ ላይ እንትን ላይ መኪና ነው ወስዳለሁ ካለ ይሰድ። ልዩ መወለዱ በሰዓቱ ነው ጥሩ። ሊማፍራቱ ነው ጥሩ። ትዳር መያዙ ነው ጥሩ። ገና ብዙ ብዙ ብዙ ነገር ይጠብቅሻል። ወንጀል። ስለዚህ የመኪናው ማለ ካውስት ያለው ካለም ይውሰድ። እሱማ ልስጥህ ስለው እምቢ ብሎኛል እኮ። ግን ኢሳም ማለት ልመልስልህ ስለውም ብሎኛል። ያው ሰው ግን በቃ መኪና ምናምን ይሰጥቶሽና ነገር ነው የሚለው። ይሁን እንግዲህ ምን ይደረግ ታዲያ። ስለዚህ ምንድነው እስካሁን ድረስ ቁጭ ብሎ ቆየ። ቀደም ብሎ ወይ ደግሞ ይሄ ነገር ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ብሎ ከአንቺም ጋር ጨርሶ ከኛም ጋር ቢጨርሱ ኖሮ እስካሁን ካስተሳሰረን ወደ ትዳር ዓለም እንድትገቡ እናደርግ ነበረ። ስለዚህ የዛሬ አስር አመት አስራ አምስት አመት እያለ ሚል ከሆነ ይሄ እድሜ በገፋ ቁጥር ልጅ መውለድም አይቻልም፣ ገንዘብ መያዝም አይቻልም። ስለዚህ አሁን ነው፣ በአሁኑ ሰዓት ነው መራራቅ መውለድ ማለት ይችላል መያዝ ያለብሽ አሁን ነው። ከእዚህ ውጪ ገንዘብ ብቻ ብቻኮ፣ ገንዘብ ይገኛል ይጠፋልም፣ ይለማልም፣ ይመጣልም ይሄዳል። ዋናው ለሰው ልጅ ምንድን ነው ማን ነው? አልሀምድሊላሂ ይፋል ስለዚህ ምንም የምታጭበት መንገድም የለም። ምን ጊዜም ታገኛለሽ አልሐምዱሊላህ። ዛሬሽ ብትጥሩ ነው ብዬ ሲሆን ማስብ ተስማምተናል። የሰማ ሰው ምን ይለናል?